ሰላም አለይኩም አረህመቱላሂ በረከቱ ውድና የተከበራችሁ የቻናል ቤተሰቦች እንደት ናችሁ? ግን ይገብሉ ሰላም ነው አልሐምድሊላህ። ውዶችዬ እንኳን ወደ ቻናሌ በሰላም መጣችሁ። ላይክ ሸር፣ ሰብስክራይብ ያረፋችሁ አበርታቱኝ፣ አዲስ ነኝ። ኢንሻላህ እንግዲህ ከምክር ወደ ተግባር ማለት ነው። ብዙ ህልቶች ያላችሁ ይ እንድንሰራ

አዲስ የዛን ደግሞ ነግራችኋለሁ፣ በቀጣይ ማለት ነው። ምናልባት የሚጣማችሁ ከሆነ ወይ ደግሞ እንደዛ የሚፈልግ ሰው ካለ በሰው ነው ያስከፈ ተረፈር ያው ለምግብ የያህል ትንሽልስራ ብዬ ነው እንጂ በቀጣይ ቪዲ በደንብ ይመጣለሁም፣ በተለያየ ነገር ይመጣለሁ። የምትፈልጉ ልጆች ካላችሁ ምግብ አሰራርም እንዲያሳያችሁ ምትፈልት ካላችሁ የኤማራት ማት ቋንቋም ብዙ አይነት አገር ቤትም አገር ቤት ለሁሉም ሰው ባልሆንም፣ ግን እኔ ባለሁበት አካባቢ ላይ የተለያዩ ነገሮች የምትፈልጉ ከሆነ ቻለኝ እዛ ምሰል መስራት ይችላለሁ ማለት ነው እና ወደፊት ይሻላል። እና የሀገሬ ልጆች እኔ ሁላችሁም ማለት ነው እርስ በርሳችን እንደጋገዝ፣ እርስ በርስ በርሳችን አንደኛችን እንዳንደኛችን ተጋግዘን ካልተወጣ ነው የሚሆን አይደለም። አልከበደ መስላችኋል ስደቱ። ከዛ ያመረን ይመረኛል። እና ኢንሻአላህ ደግሞ አላህ ሀርሲ ቀን በምን ሰበብ አድርጎ ያው ሰበብ ማድረስ ነው። ኢንሻአላህ ምን ሰበብ እንዳድርስ ብዬ ነው። አላህ ደግሞ እናንተንም ቀን አድርጓችሁ ወደ ጥሩ ነገር ደርሳለሁ ብዬ ተስፋ አደርጋለሁ። እኔም ደግሞ ትንሽ ልንደማመድ እና የተወሰነ ስራ ብየ ነው እንጂ ከዛ በኋላ የምትፈልጉ ልጆች እኔ ምንም ማለት የጥቅም ምናምን ነገር ብዙ እንትን አለለም ያው ጠቅም እየለመዳችሁ ስትሄዱ ነው የሚያጓጓ የሆነ ይመስለኛል፣ እንጂ ለጊዜ ሸር የምታረጋላችሁ ሸር አደርጋለሁ። እናንተ ምን ለምን የምታስረዱ ነገር ካላችሁ ከስር ላይ ቁጥራችሁን አስቀምጦልኝ ወይ ደግሞ የራሴን ቁጥር አስቀምጣለሁ። ወይ ችግር አለ እንዴት እንዴት ብታስተካክል የምትሉት አላችሁ። ያው ማንም የለም ለእርስ በእርሳችን እራሳችን እየተጋገዝን አላህ ደግሞ ሁሌ በሰው እየተገትሮ ነው አለ በቃ አላ ግን በሰው እቅድ መኖር ሳይሆን የራሳችን እቅድ በሀገራችን ላይ እንድንኖር አላህ ያግዘን። ሁላችንንም እርስ በርሳችን መተባበር አለብን ማለት ነው። እና ውዱሲ ነው፣ መግቢያ ለመስራት ያህል ነው። ኢንሻላህ በቀጣይ በሰፊው እመጣለሁ። እስከዛው በያላችሁበት አላህ ሰላማችሁን ያብዛ፣ ሀገራችንን ሰላም ያደርግልን። ቻው።